የማህበረሰቡን ጤንነት በመጠበቅ አምራች ዜጋ ለማፍራት በሚደረገው ጥረት በገጠርና በከተማ ለሚኖረው ህዝብ የንጹህ መጠጥ ውሃ አቅርቦት ተደራሽነትን ማስፋት ትኩረት የሚሰጠው ጉዳይ ነው። በአማራ ክልል የንጹህ መጠጥ ውሃ አቅርቦት ሽፋን 78 በመቶ የደረሰ ሲሆን በቀጣይ ዓመታት አቅርቦቱን ለማስፋትና ተቋማቱ በዘላቂነት አገልግሎት እንዲሰጡ ለማስቻል የማህበረሰቡን ተሳትፎ ማሳደግ እንደሚገባ ይነሳል። ንጹህ መጠጥ ውሃ አቅርቦትን ስናስበው በአንድ ተደራሽ ላኩን በፈሰቦች መገንባት ማድረስ፣ ተደራሽነት ማረጋገጥ፣ በሌላ በኩል ደግሞ ነባሩን የውሃ ተቋም የአገልግሎት ስራው እንዳይቋረጥ ማስቀጠል የሚለው እንደተጠበቀ ሆኖ በምናገኛቸው ሁሉንም አቅሞች ደምረን እንደ ክልል ወደ አጠቃላይ ሽፋናችንን ከሰባ ስምንት ፐርሰንት በላይ ነው የሚያሳዩ። ይህን ሽፋናችንን ወደ ኋላ እንዳይመለስ ነባሮችን በመጠገን ያልደረስንባቸውን ቀሪ የማህበረሰብ ክፍሎችን ከሀያ ሁለት ሀያ ሶስት ፐርሰንት በላይ የሆኑን የማህበረሰብ ክፍል ደግሞ ተደራሽ ለማድረግ በየአመቱ በምንሰራቸው የመጠጥ ውሃና ሳኒቴሽን አቅርቦት ስራዎች ስለሆነ እዛ ላይ ትኩረት አድርገን ርብርብ እያደረግ እንቀጥላለን። የንጹህ መጠጥ ውሃ አቅርቦት ተደራሽነትን ለማስፋት የመንግስት የማህበረሰቡና የረጂ ድርጅቶች ትብብር የታየበት አራተኛው ምዕራፍ የማህበረሰብ መር የተፋጠነ የውሃ ሳኒቴሽንና ሃይጂን ፕሮጀክት በ2017 በጀት ዓመት ብቻ 134 ሺ ህዝብ ተጠቃሚ ማድረግ የቻሉ ከ700 በላይ ፕሮጀክቶችን አጠናቋል። ባለፈው ዓመት ኦልሞስት 557 የውሃ ተቋማትን በመስራት ለህብረተሰቡ ተደራሽ ማድረግ ነበር ያቀድ ነው። አሁን ወደ 747 የውሃ ተቋማት ተጠቃሚ በማድረግ ከ134 ሺህ ህዝብ በላይ ተጠቃሚ ማድረግ ችለናል ማለት ነው። ትልቁ ፎከስ ወይም ትኩረት የሚያደርገው ገጠር ላይ ለሚሰሩ ለገጠሩ ማህበረሰብ በተለይ ለአርሶ አደሩ የንጹህ የመጠጥ ውሃ ማድረስ፣ የተሻሻለ መጸዳጃ እንዲኖራቸው ማድረግ፣ ሁሉም ትምህርት ቤቶች ላይ ውሃ እንዲኖራቸው ማድረግ የመጸዳጃ እንዲኖራቸው የማድረግ ስራ ጤና ላይ እንደዚሁ ማለት ነው። በንጹህ መጠጥ ውሃ አቅርቦት ስራ ውስጥ የሚያጋጥመውን የሀብት እጥረት ለመቅረፍ ፕሮጀክቱ ተግባራዊ በሚደረግባቸው ወረዳዎች ማህበረሰቡ ከፍተኛ ተሳትፎ አለው። የሚያጋጥሙ መሰረታዊ ችግሮች አሉ። ለምሳሌ አንዱ የሀብት እጥረት ነው። ይህን የሀብት እጥረት ልንሸፍን የምንችለው በዘላቂነት የተለያዩ ፕሮጀክቶችን እየቀረጽን የምንሰራው እንደተጠበቀው ነው። በታች ያለው ማህበረሰብ ተጠቃሚው ቀጣ ያለ ለልማቱ ቀጣይ ያለው ማህበረሰብ በማሳተፍ ነው። እንዳጠቃላይ በሶስት ወረዳ ወደ 35 የመጠጥ ውሃ ለመገንባት እቅድ በጀት ይዞ ተነስተዋል። ፕሮጀክቱ ከመደበው በጀት በተጨማሪ 40% ህብረተሰቡ ማለት ነው። ግንዛቤ በመፍጠር ፕሮጀክቱ የራሱ እንደሆነ ንጹህ መጠጥ ተጠቃሚነቱ ለራሱ እንደሆነ በማስገንዘብ በአጠቃላይ በሶስቱ ወረዳ ወደ ሚሊዮን ብር ድጋፍ አድርጎ ፕሮጀክቱ ከሰጠው ጋር ጠቅላላ 71 የውሃ ተቋሞችን መገንባት ችሏል። የንጹህ መጠጥ ውሃና የንጽህና መጠበቂያ ፕሮጀክቶችን በማስተዳደር ዘላቂነት ያለው አገልግሎት እንዲሰጡ ለማስቻልም ማህበረሰቡ ድርሻው ከፍ ያለ ነው። ሁሉንም ስራ ኮሚቴዎች ነው፣ ከገንዘብ አጠቃቀም ጀምሮ እስከ መጨረሻ ግንባታው ድረስ ውይይት ያደርጋል። ሰባት ምዕራፍ አለ ኮሚቴዎች የሚያልፉበት። በስልጠና አልፈው ከዛ ራሳቸውን የሚያስተዳድሩት እና ትልቅ የህብረተሰብ ከቅድ ትውቅ እስከ መጨረሻ ትግበራ ስለሆነ ለተቋማቱ ዘለቄታ በአግባቡ ለመጠቀም ትልቅ አስተዋጽኦ የሚያደርገው የአሰራር የራሱ ስራ ስላለው። ማለት የክልሉ መንግስት በገጠርና በከተማ የንጹህ መጠጥ ውሃ አቅርቦትን ለማስፋት ልዩ ትኩረት ሰጥቶ እየሰራ ሲሆን፣ በተለይም በሚቀጥሉት ዓመታት ለገጠር ኮሪደር ልማት ከሚያስፈልጉ ዋና መሰረተ ልማቶች ውሃ አንዱ በመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉ ተጠይቋል። የክልሉ መንግስት የሚመድነውን ማችንግ ፈንድና የዶነሮች የሚሰጡትን ብር ብቻ ሳይሆን ህብረተሰቡ ከጉልበትና ከማቴሪያል አቅርቦት በዘለለ የፋይናንሽል ኮንትሪቢሽን እያደረገ የንፁህ መጠጥ ውሃ አሽፋናችንን ማሳደግ ይጠበቅብናል። የገጠር ኮሪደር ልማትን ከማስፋፋት አኳያ አንዱና ትልቁ የውሃ አቅርቦትን ማበሳሩ ድርሻና የመጀመሪያው ከህይወታችን ጋር ቀጥታ ግንኙነት ያለው የውሃ ጉዳይ ስለሆነ፣ ይህም በማስፋት ረገድ ባለድርሻ አካላት ከመቼውም ጊዜ በላይ ልዩ ትኩረት ሰጠው መንቀሳቀስ ይጠበቅባቸዋል።